እንደዛ እንዳልመከርከኝ እንዳልተቆጣኝ ብዙ ነገር እንዳላስተማርከኝ ማለት አንተ ዛሬ ወዴት ነው የምትሄደው? ማለት አላቅም፣ ምን እንደምል ብቻ እኔ ምን አይነት ስሜት እንደሰማኝ። እኔ በሕይወቴ ሰዎች እንደዚህ ወደ ሌላ እምነት ሲሄዱ ምንም አይመስለኝም፣ ግን አንተ ትናንትና ነው መችልታ ነው ሸሃዳ ስትይዝ። አላቅም፣ የምር በጣም ነው ያለቀስኩትኝ። ያለቀስኩት ለምን ሰለምክ ብዬ ሳይሆን፣ እንዴ እንደዛ ሲመክር ሲቆጣ የነበረ ልጅ ልክ አይደለሽም ሲለኝ የነበረ እኔም ከጨለማ ህይወት አወጣው ሲል የነበረ እንዴት ነው እሱ የራሱን ነፍስ የሚያጠፋው? የእኔን ነፍስ አድኖ እንዴት ነው የራሱን ነፍስ የሚያጠፋው ብዬን ያለቀስኩትኝ። ና እኔ እንጃ ምን እንደምልህ አላውቅም። የምር ግን ምክንያትም ምንድን ነው አንተ ከምነት ለመውጣት ምክንያት ምንድን ነው? እየምርም ሰዎች ስንባል ሁላችንም አስመሳዮች ነ ነን ስንል ስል እንዴት ነው፣ የሆነ ውስጣችን የሆነ የሚፈልገው ነገር አለ፣ አፋችን ደግሞ ሌላ ነው። ና የመረመ አንተ ላይ ያነበብኩት ያንን ነገር ነው። ስትናገር በቃ የሰው ልጅ የሆነ የራሱ የሆነ ህሊና ጥያቄ አለው ውስጡ የሚያርፍበት ነገር አለ። እና ቅድም ምሳዝም እያለ ነበረ፣ አፋችን ሌላ ነው፣ ውስጣችን ሌላ ነው። በቃ የሆነ እየተረጋጋ ነገር የለንም እና እንኳን አረፍክ ነው የምልህ። እኔ የምር አምላክን መፈለግ ቀል አይደለም፣ ሰዎች የኖሩበትን መልቀቅ መውጣት፣ ብቻ ራስን ማሸነፍ በጣም ከባድ ነገር ነውና ራስን መሸነፍ በራሱ ሀይል ይጠይቃል፣ ትግል ይጠይቃል። እኔ እንኳን ማረፍክ ነው የምልህ በመስለምህ እኔ ተቃውሞ የለኝም። ግን እንደዛ እኔ እንጃ የምትልክልኝ ሀዲሳቱ ሁላ እንዴት ነው? እኔ መቼም አይጠፋኝም፣ እንደዛ እንዳልመከርከኝ ደግሞ ከሌሎች ጋር ስማማማን ተነበርክ በትህትና በፍቅር ቃስ አድርገ ስትመክረኝ እየነበረው እኔ አልፎ ሌሎችን ሁላ የምትመክር የምትቆጣ ነው። መጨረሻ ላይ እንደውም ካስታወስክ ብሎክ ያደረገኝ ሁላ በቃ እንጂ አሰሚም ሁልጊዜ አዳርሽም ውሎሽ ሙስሊም ቤት ነው ብለህ ነው በብሎክ ነው የተለያየ ነው በሚገርም አንተ ቤት ነው ራሱ ከብሎክ መሰለኝ የፈታኝ እንጂ ብሎክ ነበረን፣ ጭራሻ እናዋራም፣ ተጣልተን ማለት ነው። በቃ ሙስሊም ቤት አትግኝ ብሎኝ ማለት ነው። እና ይህን ያክል የምትመክር የነበርክን ልጅ መጽሐፍን ሁላ በቅርብ እንትን እንደምትል አውቃለሁ። እና እንዴት ነው ልትሄድ የቻልከው ማለት

ምንድን ነው እኔ አልሰማም። ሰው ሲናገረኝ እና አልሰማ ስለ በጣም ሳስቸግረው ምንድን ነው ያለኝ በጣም ቤት ከፍታለሁ። ቤት ከፍቼ እንደዚህ ንፅፅር ምናምን አደርጋለሁ እና ይመጣል። እሱ ብቻ ነበረ ለእኔ ጥብቅና ቁሞ የሚወያየው ቤት ገብቶ ምናምን ሰዎች ብዙ ሲናገሩ ምናምን ሁላ ትናገሯት ምናምን እያለ በትህትና የሚዘግና ቃል አለኝ። ያስለው ሙስሊሞች ቤት እንዳትገበያ። ለምን አልኩት? ያርዱሻል። እሺ ልክ እንዴት ነው አንድ ህፃን ልጅን የሆነ ቦታ እንዳትሄድ እዛ ቦታ ከሄድ እንደዚህ ያደርገዋል ብለን እንደምታስፈራራው፣ እና ልክ እንዴት ነው እንደ ህፃን ልጅ ነበረ የሚያስፈራረኝ። እንዳትሄድ እዛ ከሄድ ያርዱሻል ስለሚያርዱሽ እዚሁ ሁኝ ምናምን ምን ይለኛል እና ይህም ያክል የሚመክር ወንድም ነው። ቻላገም አሲያ አለሽ። አሲያ ጉዳይ ላይ እያናገረች ነው። እሺ ሰላም ነው ሰላም ነው። አለን አለን እንዴ ነሽ? አልሐምዱሊላህ። ወላሂ በጣም ደስ ብሎኛል። ከታች ሆኜ እየተከታተልኩኝ ነበረ በቀደምታ እና ላይ ሆኜ ሰላም ባልኩት ብዬ ሳስብ አጋጣሚ ፕሮፋይልህን ነክቼ ሳየው እኔ ጋ ብሎክ ነበርክ እና በጣም ነበር እንትን ያለኝ። እንኳን ደህና መጣ። በጣም ነው ደስ ያለኝ ወላሂ እውነት ማለት ነው። በጣም በጣም እኔ እንጃ። አላህ ሱብሃነሁ ተዓላ ያጽናህ፣ መጨረሻህን ያሳምርልህ በቃ ከምንም በላይ ለሰዎች ልጆች መመኝላቸው ነገር ቢኖር አንድ ነገር ነው። እሱም ዲነል ኢስላም ነው። በተለይ ቲክቶክ ላይ ያሉት እኛ የምናውቃቸው ተሳዳቢ ራሱ የምንላቸው ራሱ እስልምናን ተቀብለው በቃ ይሆናል አይደለ? የኛ በቃ ከኛ ጋር ቢሆኑ እኔ ደስታይ ነው። እና አላሁ ስብሀነ ወተአላ መጨረሻህን ያሳምርልህ በዲነል ኢስላም እንደተቀበልክ መጨረሻህን በዲን አልእስላም ይውሰደህ ማለት ነው። በጣም ደስ ብሎኛል፣ ጉድ ስላገኘው እንሻላ። ፎሎ አድርገኝ እሺ። ብሎክ ነበርክ በትቼ አለው ከቤቴ ማለት ነው። ንሻላ ደስ ብሎኛል። ወድጋሚ መሐመድ እሺ ያሳይ ስላገኞች ደስ ብሎኛል። ፎሎወሩን መልሳለው። በእርግጥ ከብዙ ሰዎች ጋር ብሎክ ተደራርጌ ነበረ። ያው አልፎ አልፎም ብዙም ቲክቶክ እንኳን አልጠቀምበትም። ያው ዝም ብሎ ነው። ቃል የተጠየቀችኝ ጥያቄ አለ እና ለቃል እንግዲህ መልሴ ልንገራት። እንግዲህ ታውቂያለሽ እኔ እወድሻለሁ፣ በጣም እወድሽ እህቴ ነሽ። እስልምናን ስልምናን ሃይማኖት ብትገቢበት ብታምኚበት፣ በዚህ ሰዓት ማለት በዚህ ሰዓት እመክርሻለሁ ግን ስላለፈው ሁኔታ ለተየክሺ ነገር አንቺ ብቻ አይደለሽም። ሁሉም እዚህ ፕላትፎርም ላይ ቲክቶክ ላይ ያሉ ሰዎችን ንፅፅር የምንሰራ ሰዎች እየሄድን አቤት ድምፅ ሰሞልል አዲስ የመጡ ሰዎች ሲኖሩ እስልምና ላይ የሆነ ጥያቄ የተነሳባቸው ሰዎች ወይም ወር ክርስትና ወደ ስልምና ሊሄዱ የሚያኩበኩቡ ሰዎችን ንጽጽር ምን ሰራ ሰዎች እየገባን የያዝናትን የጦር መሳሪያ ይዘን እንዋጋ ነበረ። ይሄ ግልጽ ነው። እንደገና ንጽጽር ውስጥ ደግሞ ስለ ስልምና እያወቁ መማር የሚፈልጉ ሰዎችን ደግሞ መረጃዎችንን በመስጠት እናግዛለን። እንደዛ አደርግ ነበር። ለአንቺ እንደውም የውይይትኑ ሁላ ርዕሶች በቴሌግራም አይቲንክ አስታውሳለሁ። አንቺ ስታውሪ ነው ትዚያ እልክልሽ ነበረ። ቤትሽ ውይይት የምታደርጊባቸውን አርዕስቶች እኔ በፊት ውይይት ያደረኩባቸውን ሁላ እልክልሽ ነበር። አንቺ ብቻ አይደለሽም፣ ሌሎችም እዚህ ንጽጽር የሚሰሩ ሰዎች እኔ ለውይይት ይዤው የምገባውን የውይይት አርዕስት እሰጣቸው ነበር። እንደዛ አደርግ ነበር። ኦኬ፣ ምንድን ነው እስልምና ላይ አለ ሁሉም ሰው ንጽጽር የገባ ሰው አንድ የሚፈልገው አንድ የሚፈልገው እስልምና ላይ ንፅፅር የገባበት ኦሬዲ እግሩን ወደ እስልምና የከተተ ሰው እስልምና እንዲፌንድ አደርጋሉ፣ ኦር እስልምና ውሸቱን ውሸት የውሸት ሃይማኖት መሆኑን አረጋግጣሉ ብሎ እስልምናን ጋራ ንፅፅር ለማድረግ የገባ ሰው ምንም ጥያቄ የለው። መረጃ ይዞ ይንቀሳቀሳል። የቻለውን ያህል የቻለውን ያህል ይዞ ይንቀሳቀሳል። ስለዚህ ብዙ ጊዜ እስኪ ተመልከች ንፅፅር የሚሰሩ ሰዎች አሁን አንቺን ሰው ነው ይላከልኝ። ኧረ አንድ የኦርቶዶክስና ፕሮቴስታንቶች እያስቀየሟት ነው ቃል የምትባልን ሲሉኝ ቪዲዮዎች ደርሶኝ ከዛ እኔ ቤትሽ መጣው። ቤትሽ ስመጣ እነ ሳላ እነ ኢምራን የሚገርም መሰረታዊ ትምህርቱን ላይ እያስተማሩች ነበረ። እና ግን እኔ ደግሞ የጀመርኩት አለ አንድ ጊዜ የገባውበት ጉዳይ አለ እስልምና ውሸት መሆኑን ለሰዎች ለመግለጥ የምችለውን ያህል እየሞከርኩ ነበረ፣ እየሞከርኩ ነው። እንደ ሌሎች ወንድሞች ሶ ተጋግዘን እየገባን እንዳንቻ ያሉ የጠፉትን ሰዎች ለመመለስ ጥረት እናደርግ ነበረ። ከዛ መካከል አንዱ ጉዳይዲያ ነው። ሶ ጉዳይዲያ ታዲያ ምንድን ነው እንዴ? ኢየሱስን ካድሽ ምናምን ብለህ እኔን ስታስተምር የነበረ ሰው አሁን ደግሞ አንተ እንዴት ወደ እስልምና ትሄዳለህ? የሚል ጥያቄ ከሆነ የተነሳው እኔ ያነበብኩትና እስልምና ላይ ስህተት የፈለግኩባቸው ጊዜያቶች በሙሉ አስተማሩ። ያለፉ ጊዜያቶች በሙሉ አስተማሩ። ያስተማሩኝ ነገር ምንድን ነው? እስልምና ላይ ስህተት ማግኘት ትልቅ ውቅያኖስ ውስጥ ሚስማር እንደመፈለግ ነው። በጣም በጣም እንዲሁ ዝም ብለሽ እድሜ መጨረስ ነው ለእኔ ማለት ነው። ለእኔ አሁንም እዚህ ቲክቶክ ላይ ያሉ ሰዎች ሁሉም ቤግ ቢዘ ሴም ቶፒክ ነው ሁሉም ጋር የሚዞረው የሚሽከረከረው። እንደውም አንዳንድ ጊዜ ላይቭ ስገባ ዛሬ ይህን ቶፒክ እኛ ልናውራበት ስለሆነ እንዳታውራበት ሁላ ይሉኛል። እኔ እኮ አስቤበት አይደለም፣ እኔ ድንገት ተዘጋጅቼ ስመጣ እነሱ በተመሳሳይ እችኑ ይዘው ይመጣሉ። እኔ ያስኳትን። ስለዚህ የያዝነው ነገር በሙሉ እስልምና ላይ ያለው የያዝነው ነገር በሙሉ ዱቄት ነው ይሄ በገለባ ነው፣ ዝም ብሎ ነው የሰበሰብ ነው። ስለዚህ የሰበሰብኩት ነገር ሳየው እስልምና ላይ ያለውን እውነት እንኳን በውሸት ሊቀይር ቀርቶ ወዴትም የሚያደርስ ነገር እንዳልሆነ ገባኝ። ይሄ ሲገባኝ ክርስትናን ስመለከተው ችግር ያለው እንደውም ራሴ ውስጥ ነው። የሚገርምሽ ኦርቶዶክስ፣ ፕሮቴስታንት እያንዳንዱ ለማስማማት ራሱ ኢየሱስን አንድ ኢየሱስ፣ አንድ ጌታ፣ አንድ አምላክ በሚለው እንኳን ለመስማማት የአንዱ ኢየሱስ ሴጣን የአንዱ ኢየሱስ ደግሞ አምላክ ሆኖ እርስ በራስ ግራ የሚገባበት እንደው ልክ እንደ አውሬ ሊበላሉ እስኪደርሱ ድረስ የሚጨቃጨቁበት እለት በእለት እረፍት የሌለው ስትጠፊ ስትጠፊ አንጀት የሚበላ ወንጌል ይሰብኩሻል። ስቴጂ ስትወጪ ይቲስት ብትሆኚ ምንም አይሉሽም። ኦርንጂ ሰስ ብትገቢ ምንም አይሉሽም። ጆባዊትነስ ትነስ ብትከተይ ምንም አይሉሽም። እስልምናን ስትቀበይ ግን አንድ ጥቅም ልታገኝ ነው። ከዚህ ሁሉ ጋጋታ እና ጫጫታ ልታመልጪ ነው። ሶ ስለዚህ እዛ ጫጫታ ውስጥ ያለው ይጎትትሻል። እኔም እዛ ጫጫታ ውስጥ ስለነበርኩ እጎትትሽ ነበር። ለምን ማንም ሰው ሲሄድበት ቅር ይለዋል። አሁን እኔ ኦንሊ ጂሰስ ሚሴጂ ይጽፍልኛል። ኤርሚያስ የሚባለው እንኳን እዚህ ቲክቶክ ላይ ስብከት የሚያደርገው እንኳን ሳይቀር ደነገጠ። ንዝረቱ እንግዲህ ወንጌላውያኖችን አልፎ ኦርቶዶክሶችን አልፎ ሁሉም ጋር ደርሷል። ተንቀጥቅጠዋል። እስልምና ውስጥ ማመኔ ማለት ነው ወደ እስልምና መምጣቴ። ስለዚህ ይኸውልሽ ሰው ስታገኝ አይደለ የሚከፈው ነቅር የሚለው እስልምና ስታገኝ ሁሉም ይከፈዋል። ክርስቲያን የተባለ በሙሉ ሁሉም ይከፈዋል። ስለዚህ እህትዬ ግራ የተጋባና የተወዛገበ አስተምሮ ነው ያለው ክርስትና። አንድም የክርስትና ጥያቄ ጠይቀሽኝ አልመለስኩልሽ አንድም መልሽ የልሽም ከሆነ ትክክል አይደለም። በክርስትና ትክክል የሚባል አስተምሮ የለም የለም። ትክክል ብትሆኝም ትክክል አይደለሽም። ስለዚህ የእስልምና አስተምሮ የአላህን ቃል እየፈለግሽውን ዲኖሚኔሽን ከውስጥ እያወጣሽ እየከፋፈልሽ እንደፈለግሽ የራስሽን ሃይማኖት ማስመሰርሽበት ቁርአን የአላህን ቃልና ትዕዛዛቶችን ብትሰሚ ብታነቢ፣ እኔ እመክርሻለሁ። ሱረቱ ቅድም ኢብራሂም ያስተማረውን ሱራ አልማኢዳ አምስተኛውን ሱራ አንቢው እሱም ብታነቢው ክርስትና ላይ ያለው ስህተት፣ አይሁዶች ላይ ያለው ስህተት ይገባሻል። ጦርነቱ ታይም ላይ ነበረ። አንቺ የመጣሽው ያው አጋጣሚ ሆኖ እኛ እልህ ተያይዘን ከሙስሊም አስተማሪዎች ጋር ጭቅጭቅ በሄዱበት እየተከታተልን አላስቀምጥ ማለት የሚገቡበት ቦታ እየገባን የሙስሊም አስተማሪዎችን መበጥበጥ እና መረበሽ ወይ የሚረባ እንኳን አስተምሮ ቢኖረን ኮሽ ስለዚህ እውነታውን ከመሸሽ አንጻር አንቺን ስጎትትሽ ነበረ። ስለዚህ እውነቱ ሲገባኝ ግን ወደ ተሻለ እውነት ሄጃለሁ። አሁን ወደኋላ አልሸናም። ዞሬ ወደ ተሻለ እውነት እኔ ሄጃለሁ። ጳውሎስ እንኳን እኮ እስጢፋኖስን ገሎ እስጢፋኖስን በመግደሉ ምክንያት ተጸጽቶ ኢየሱስን መሲህነቱን ተቀብሏል። ስለዚህ እኔም ያጠፋሁት ጥፋት ገብቶኝ ተጸጽቼ ነቢዩ መሐመድን እና አላህን የተናገርኩትን ይቅርታ ጠይቄ ሙስሊሞችን ይቅርታ ጠይቄ ተመልሻለሁ። ስለዚህ አዲስ ነገር የለም። ቃል እስልምና የምትቀበይ ታርፍ፣ ያለሽ ከጭቅጭቅ ከንዝንዝ ከመዋረድ። እንደው ቲፎዞ፣ ይሄ ቲክቶክ ላይ ያለው በሙሉ የግሩፕ ቲፎዞ ነው፣ በቲፎዞ የሚንቀሳቀስ ሰባኪ የበዛበት ነው። እዚህ ቲክቶክ ላይ ያለው ምንም ማንም የሚያዋጣሽ የለም። ወደ እስልምና ብትመጪ መልካም ነው እላለሁ። በተረፈ ጨርሻለሁ። ካበዛው ብሽ እንግዲህ ይቅርታል። እሺ። አይ በጣም ነው የማመሰግነው። እጃዬ ከፈቀድክልኝ አንድ ነገር ላውራ። ከዚህ በፊት ላይ ብላ ያወርቸው ብዙዎቹ ሙስሊሞች መረጃ አምጪ ምናምን ምናምን እያሉኝ ነበረና

ወይም እንዴት ሊሆን ይችላል ምናምን ስል አለቅም ብቻ፣ ብዙዎቹ ተደናግጠዋል። እኔም በጣም ነበር የደነገጥኩትኝና አይ ልጁ እኮ የዛሬ አመት ነው የሰለመው ምናምን የሚባል ነገር ሰማሁኝ ይመስለኛል። የዛሬ ስምንት ወር ምናምን አካባቢ የሆነ ቤት ካስታወስክ በክርስቶስ ኢየሱስ ስቅለት ላይ ሳላህና ቃል መሰለኝ ሲወያዩ እዛ ውይት ላይ እኮ የመስኪድ ፎቶ አድርጎ መቶ ነበረ እና የዛን ሰዓት ነው የሰለመው የሚል ነገር አወሩኝ ማለት ነው። እውነቱን ውሸት አላውቅም። ከዛ እንደዛ ሲሉም ኦኬ ይሄ ልጅ የዛሬ አመት ሰልሞ ነው እንደ አዲስ መጥቶ ለምደ ታዲያ እዚህ ሚዲያ ላይ የሚያሽሆ የዛሬ አመት ከሰልመ እንዴት ነው እንደ አዲስ መጥቶ ሊያወራ የሚችለው? እኛ እንድንረበሽ ነው ወይ ማለት ሰዎች ለመበጥበጥ ነው ወይ ምናምን ብዬ ስል ከዛ አብዛኛው ሙስሊሞች እንዲህም እያለምን መረጃ ወይም የምታወሬው ቃል መረጃ አምጪ ምናምን ሲለኝ ቆይ ራሱን ጠይቅላቸዋለሁ ብዬ መጥቼ ዋንተን ጠየቅኩ። ለምን ብዙዎቹ አምጪ መረጃ ምናምን እያሉ በውስጥ እንትን ስላሉኝ ነው። እና እኔ መረጃ የለኝም ግን እኔ አሉ ነው የሰማሁትኝ። እነዛም ሆኖ ከሆነ ማለት የዛሬ ዓመትም የሆነ የዛሬ ሁለት አመት፣ ችግር የለውም። ግን እውነት ነው ወይ እኔ የደረሰኝ መረጃ ወይስ ውሸት ነው? ኦኬ እንግዲህ ከሁለት ወር ከሁለት ወር በፊት ሁለት ወር ሶስት ወር ይሆነዋል። ከሁለት ወር ከሶስት ወር በፊት ለመጀመሪያ ጊዜ ያናገርኩት አንድ ክርስቲያን እዚህ ቲክቶክ ላይ የሚያገለግል ሰው ነው። ያው አንቺ ብናገረውም ምን የሚከፋ ነገር አይደለም። አርዲን አናግሬው ነበረ። ከአርዲን ጋር ተነጋግረን ነበረ። በቃ እኔ የክርስትና አስተምሮ ትችዋለው ስለ እስልምና በጥሩ መንፈስ ማንበብና እስልምና መረዳት ፈልጋለሁ ብዬ ከሁለት ወር በፊት አርዲን አናግሬዋለሁ። ከዚህ በተረፈ ግን ከዛ በፊት ሁሉም ክርስቲያኖች ያውቃሉ። በየቤቱ እየገባን ዲስከሽኖችን ማድረጉንም እንዳለ ሆኖ ግን ይሄ ንፅፅር የሚባለው ነገር ግን አቁሜ ነበረ። ስለዚህ ሰልሞ አለው የጭራሹንም አልሰለምኩም። የሰለምኩትኝ አይንክ ሁለት ቀን፣ ትናንት ወዲያ ነው አይደል ጃዬ? ከትናንትና ወዲያ እዚህ መጥቼ ምራን ጋራ ተነጋግሬ ሙስሊሞች ባሉበት እስልምናን ተቀብያለሁ። ይህንንም ደግሞ ያደረግኩትኝ እንደዚህ ለማድረግ እንደውም ክርስቲያኖች እንዳያዝኑብኝ እንደውም ክርስቲያኖች ልባቸው እንዳይሰበር ሁላ ብዬ፣ የሚገርምሽ ነገር ውስጤ ውስጤ ሁለት ወር ሆኖኛል። ውስጤ እንዲህ አምቄው ዝም ብዬ ነበረ። በቃ ዝም ብዬ ከማንም ጋር አልገናኝም፣ ዝም ብዬ ነበረ። ከዛ በኋላ ግን እስልምና መቀበል አለብኝ፣ ነፃነቱ ላጣው። ከሰዎች ጋር ኖርማል ወሬ ላውራ ስል ስለ አምላክ ነው የሚያወሩት። ስለዚህ ስለ አምላክ ሲያወሩ ደግሞ እኔ የገባኝ እውነት መጥቷል እየገባኝ ሲመጣ፣ ስለዚህ ማንነቴ መግለጥ አለብኝ፣ መናገር አለብኝ። በቃ ደፍሬ እስልምና መቀበል አለብኝ ብዬ ወሰንኩኝ። ከሁለት ወር ሶስት ወር ይሆነዋል፣ ረመዳን ጾም አካባቢ ይመስለኛል። አረዴ ጋር ተነጋግሬ ነበር ከሙስሊም እስልምናን ተቀብዬ በቃ ከእስልምናን ሃይማኖት ሁሉ አስቤ ነበረና ኦፕሽን ሰጠኝ። ኖ እስልምናን ተሆና አቲስቱን አለኝ። ኦኬ በቃ አወራን፣ የተወሰነ አወራን አወራን አወራን። እና ግን ነፃነት አጣው ነጣጣው። እንግዲህ ቲክቶኩን ሁሉ ጥዬ ጠፍቼ ነበረ ሁለት ወር ምናምን ያለ። ስለዚህ ራሴን ማንነቴን መግለጥ አለብኝ አሁንም ቢሆን ይህንን ተናግሬ ባይ ዘ ዌይ ስራዬን ሁላ አንዳንድ ጊዜ እያቆምኩ ነው። ቲክቶክ ላይ የምገባው ከሚቀጥለው ሳምንት በኋላ እኔ ብዙም አስፈላጊ አይደለውም። እውነታው እኔ ምስክርነት ለመስጠት ነበረ ወደዚህ ፕላትፎርም የመጣሁት። ተመልሼ ወደ ስራዬ መለሳለሁ። እና ቃልዬ ምን መሰለሽ ከአንድ አመት በፊት ሰለመ የሚባለው ውሸት ነው ሰለመ የሚባለው ውሸት ነው። እኔ ደግሞ ሳናት ይመስለኛል ሳራ የምትባል ልጅ አለሽ፣ እና ሰው ወደ እስልምና ሄደሽ ጊዜ ያን ጊዜ ሻሃዳ አልያዝክም። እስቲ መረጃ አምጪ፣ የፈለግሽውን ነገር አምጪ። ግን እኔ ፕሮፋይል እና ስም እቀያይራለሁ፣ ይህንን አልዋሽም። ፕሮፋይል እና ስም የምቀያይረው ደግሞ ለምንድነው? አንዳንዴ የሚመቸኝ ፒክቸር ሲመጣ፣ የሚመቸኝ የሆነ ስም ሲመጣ ስሜንና ፕሮፋይል እንቀያየራለሁ። በተረፈ እስልምና በድብቅ እንኳን መስኪድ እጄ መቀበል እችላለሁ፣ ግን ይህንን ሁላ አላደረኩትም። በቃ እውነቱ መገለጥ አለበት። ቲክቶክ ላይ በመጣው ቁጥር እየተረበሽኩ ነው። መስኪድ ሜድ ደግሞ በጣም ነው የምፈራው፣ በጣም ስለዚህ በቃ እዚህ ሙስሊሞቹን መጀመሪያ ከዚህ መጀመሪያ አለብኝ። ንፅፅር የጀመርኩት እዚሁ ነው እዚሁ፣ በቃ እምነቴን ይፋ ማድረግ አለብኝ። ሁሉም የፈለገው ማመን ይችላል፣ መብቱ ነው። ሁሉም የፈለገው መከተል ይችላል። እኔ ጉዳይ ዲያ ራሴን፣ ማንነቴን እና የመረጥኩትን መከተል ደግሞ መብት አለኝ። ስለዚህ እስልምና ሃይማኖትን እንደ አጋጣሚ ጃ ቤት መጣው ጃ ደግሞ ቶሎ ቅልብ አድርገና ላይ ጫነኝ ከዛ ምስክርነት የነገርኩት እና እንደውም ሳልዘጋጅ ነበር የሚገርምሽ እና ተናገርኩ የተናገርኩት ሁሉ ቪዲዮ ያው አንቺ ደረሰሽ አለቀሽ አለቀስኩኝ አልሽ። ያው እንግዲህ ነበርሽ ማይ ቲንክ እዚህ ቦታ ላይ አይችሻል። ኮሜንት ኮሜንት ስጽፍ አይችሻል። ከመጀመሪያው አይ አልጠበቅኩም። በጣም ነው የደነገጥኩትኝ እና በጣም የምር ጉዳይ ዲያምን ብዬ ልንገር የምር እኔ ሰዎች ሸሃዳ ሲይዙ እኔ ምንም አይነት ስሜትን የማይሰማኝ። ላንተ ግን ይመስለኛል ቦታ ስላለ መሰለኝ እንደዛ ያልክልር ብዬ ነው እና ከዛም በኋላ ይመስለኛል ስደናገጥ መሰለኝ እንደዚህ ብለው የነገሩኝ። ና ከራስ ላጣራ ብዬ ነው ብዙዎቹ ሙስሊሞች መረጃ ናመስለኝ እንዳይቀየሙ ለምን እኔ ዝም ብዬ አላጠፋም ይቅርታንቺ ግን ለአንቺ መመክርሽ ግን እስልምና ሃይማኖትን የምታምኝበት ደርሰሽ በ ይን ደርሰሽ ነበረ ሻሃዳ ላይ አንድ ሙስ ነበረ ይቀደኝ አንተ አይደለ የሀገር ሀዲስ በውስጥ እያላከልኝ ማለት ነው። በዚህ ገባ በዚህ ወጣ ያርዱሻል ምናምን እያለ ያው መለስ እንዲ ነው እስልምና ይኸውልሽ፣ በክርስትና እይታ መጀመሪያ ጭራቅ ነው እንደ ጭራቅ ነው በኋላ ጭራቁን ወደ ውስጥ ገብተሽ እያየሽ እያየሽ ሲገባሽ ጭራቁ መልአኮ ሆኖ ታገኘዋለሽ። ስለዚህ አንበቢ፣ አንበበሽ ከተመቸሽ ነይ፣ ካልተመቸሽ እዛው ክርስትና ውስጥ ፈጣሪ እዛው ባለሽበት ጤና ይስጥሽ። ምርጫሽን ሁሉ ማንም ሰው እዚህ የሚከለክልሽ ሙስሊም የለም። ምርጫሽ ነው። ከኔ ጋር ግን ምናልባት ያስቀየምኩሽ ብሎ ያረኩሽም በዛ ሰዓት ስሜታዊነትም ስለነበረ ለዛ ነው። በጣም ከልብ ቅርታ ጠይቅሻለሁ። ከዚህ በኋላ መጠይቅኛለ አይመስለኝም የለኝም። እሺ፣ በጣም ነው የማመሰግነው ጃዬ፣ በጣም አመሰግናለሁ። ሁላችሁንም፣ አንድ መልዕክት ምንድን ነው ያለኝ ጉዳይ ዲያ ግን ይመች እኛን ትክክል አይደላችሁም። ተመለስ ያልክ እናንተ ታጥፋችሁ ሰላማችሁን የምታገኝ ሰዎች ግን ይመቻቸው ላለው አመሰግናለሁ ወደ ናደሩ መልካም ጊዜ አዎ ቃሊ ግን ለእኔ አንድ ደቂቃ ሁም ተመለሱ ታለሁ ይዘወይ በፊትም ተመለሺ እንዳልኩሽ አሁንም ተመለሽ ወደ ስልምና ወዳልኩሽ ቦታ ነበር ተመለሽ በመምህርሽ ተስፋ ማቆርጭ ከሆነ እንደ መምህርነቱም ትንበይ ቃሊ አለሽ አንድ ደቂቃ ለእኔ ብትሰጪኝ አንድ ደቂቃ ከዛ ውስጥ አዞ ሄድጋ እንሄዳለን ይሻል አው እንትን ቃሊ በነገራችን ላይ እውነቱን ታውቂዋለሽ፣ ወላሂ ነው እውነቷን ታውቂያታለሽ። እውነቷን ማለት ነው ምን እንደነበረ እንተዋወቃለን እና እንትን ነው የሚገርምሽ ነገር ይሄ ውስጥሽ ሰላም ምድር ላይ ውስጥሽ ሰላም ተሰምቶች ምናልባት አርባ ዓመት ምናልባት አምሳ ዓመት ትቆያለሽ፣ ግን ሰላም የማይሰጠው ከሞት በኋላ ስኑ ጥያቄ ልትጓጓሽ አደለ፣ ልትመኪበት የሚገባው ልትመጀኝበት የሚገባው ልሰግጅለት የሚገባው ሩቅ ያሉ ነው ለአንቺ ቅርብ የሆነው በጓሮ በኩል ሄደሽ የማታገኘ በሆኑ ሰዎች በኩል የማታገኙ ያ የዓለማቱ ጌታ አንዱ አምላክ አላለ። እሱን በብቸኝነት ተገዥ፣ እሱን ብቻ አምልኪ። እሱ ከምንም ነገር ያስጥልሻል። ለምን ሲባል ከሱ የሚበልጥ ምንም የለም። ከሱ በላይ የሚያስፈራ ከሱ በላይ ኃይለኛ የለም። ሁሉም ነገር ከሱ በታች ነው። ሁሉም ነገር ከእሱ በታች ከሆነ እሱ ሁሉንም ነገር እንደፈለገ ማድረግ ይችላል ማለት ነው። ይህ ሁሉን ነገር እንደፈለገ የሚያደርግ አምላክ ያዥው፣ ተመኪበት፣ ጠባቂሽ አድርጊው። በህይወትሽ ሁሉ ያለውን ነገር እንዲያስተካክልለሽ ምረጪው። ያዥው ነው እያልኩሽ ያለሁት አሁንም እኔ ወደ እስልምና ጠራሻለሁ። ይሄ ነው በቃ እስልምና ማለት አላህ ሂዳያ ይስጥሽ። አንብቢ በደንብ በደንብ ማለት ነው እኔ ልንገርሽ፣ ሳክስ አይደለም፣ ፖለቲካ አይደለም። ክርስትና ላይ መቆየት መፈልጊ ከሆነ ስለ ክርስትና አታጥኚ፣ ተመሰቃቅለሽ ነው መቀሪው። በሻ በክርስትና ላይ ቆ ቅዳሴው ላይ ምናምን ነገር በርቺ፣ ጸሎቱ ላይ ምናምን ነገር በገባሽ ቁጥር እናውቀዋለን፣ እኛም የነበርንበት ነው። ግን ሰላም ውስጥሽ ከሌለ ሰላም ማግኘት ከፈለግሽ ስለ እስልምና እንትን በይ፣ አጥኚ፣ ጊዜ ስጭው። ጥያቄ ካለሽ መጠሽ ጠይቂ። እናመሰግናለን። ቀልይ እሺ፣ አላህ ይጠብቅሽ። እሺ ደህና ደር። አሜን አሜን። ደህና ደሩ ሁላችሁም። ያስቀየምኳችሁ ካለ ይቅር በለኝ፣ ይቅርታ ደፍስ